ሸፈፊ ኧረ ታብታብ አድርጉ። ተው ተው፣ ሼር ኮፒሊንክ አድርጉ ቢያንስ እንኳን። ተው ፋሚሊዎች ይምጡ። እኔ ግን ምን አይነት ፋሚሊ ነው ያልኩት? ወይ አልገባኝም። ፋሚሊ አለ ግን ተው። አሁን ደስ ይለኛል እንደዚህ ሼር ኮፒሊንክ ስታደርጉ በጣም ደስ የሚለኝ አንተ እኔ እናንተ ሰላሳ ሁለት ኪሎ ሆንልሃለው። ዝም ብለ ፑሽ አድርግ። የኔ ኪሎ አንተውን አስራ በስት ሲጋራ ይሞዳል። የኔ ሰላሳ ሁለት ኪሎ ደናንሻ ግን

አንቺ ራሱ ምን አይነት አታፍሪም። እንዲ አረባክሽ ቅመም አሁንም ከሰላሳ ሺህ በላይ ካሸነፈ እቺን ዱቄት ቡና አርገናት ወደ ጎረምሳ ታብታብ እያደረግን ይኬድባት። አሁንም ሻወርማ እኔ ሳላስ ወስዳት፣ አትፍሪ ወይ ዱቄቱን በማስሽ ተቀቢ፣ እንዳይለቀ ትሪፕል ነው፣ ትሪፕል ነው ነገር ነገር ብለዋል። እኔ ግን ጄጋ የገባ ቀን ቢያንስ እንኳን እንፎካከር ተፎካካሪዎቹ እንኳን እንሆን። ተዉ፣ ኧረ ተዉ፣ ተዉ እኔ አንቺን ሻወር ካላስወሰድኩሽ

ታቃለሻ እንግዲህ የለውም። በረሀብ ያለቀ ሰው ማነው? ስግጥ ብል ስግጥ፣ እንዴት ነው ስግጥ? ምናምን ስግጥ፣ ሰግጠን እናሸንፋለን፣ ሰግጠን እንበላለን። ሰገጡብሽ እኮ ነው። ቤቲ ቴንኪዩ፣ ቴንኪዩ ውድዬ። አንድ አበባ አበባ ያልጠወለገ አበባ ሳትሰጥ እና መሰግናለን ሳይገባ እንጠቀምበት፣ ትሪፕሉን ሰላሳ እንግባ። ቴንኪው ኤደንዬ፣ ዱንያ ጠፊ ናት። ቴንኪው ክበሩልኝ፣ ትሪፕሉን እንጠቀምበት እናት